ካፕሪኮርን የህዳር ወር 2018 ዓመተ ምህረት ትንበያ፣ የትብብር፣ የፍቅርና የስኬት ወር። ሰላም ሰላሙ፣ ውድ እና ታታሪ ካፕሪኮርኖች፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የህዳር ወር ለእናንተ ምን ይዞልናል ብላችሁ ገመታችሁ? ለእናንተ ይህ ወርስ ለአንድ ትልቅ እና ወሳኝ ነገር ነው፣ ትብብር። ሁሉም ነገር ብቻችሁን ለመስራት እንደምትችሉ እያወቃችሁ ነገር ግን ከትክክለኛዎቹ ሰዎች ጋር ከተባብራችሁ ወደ ላቀ ደረጃ መድረስ እንደምትችሉ ተሰምቶአችሁ ያውቃል። የእናንተን ሐሳብ የሚጋሩ ጉልበታችሁን፣ የሚያሟሉ እና አብረዋችሁ ለታላቅ ስኬት የሚሰሩ ሰዎችን አግኝታችሁ ታውቃላችሁ። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ ላይክ እና ሼር ያድርጉ አዎ ካፕሪኮርኖች የህዳር ወር በትክክል ይህንን ዕድል ይዞላችሁ መጥቷል ከፈጠራ ስራ እስከ ፍቅር ከገንዘብ እስከ ግላዊ እድገት ድረስ በዚህ ወር የስኬታችሁ ቁልፍ ከሌሎች ጋር በመተባበር ላይ ነው ይህ ወር ብቻዬን ሳይሆን አንድ ላይ የምትሉበት ነው ስለዚህ የህዳር ወር ምን ይዞላችሁ እንደሚመጣ በጥልቀት ለማወቅ ተዘጋጁ ከዋክብቱ ምን እያሉ ነው እስኪ አብረን እንመርምር? የህዳር ወር አጠቃላይ ትንበያ የትብብር ኃይል የቡድን ሥራ ጊዜ እስከ ህዳር ዐሥራ ሁለት ድረስ ፀሐይ በእናንተ ዐሥራ አንድኛ ቤት በቡድን ስራ፣ በትብብር እና በቴክኖሎጂ ቤት ውስጥ ትጓዛለች። ካፕሪኮርኖች በተፈጥሯችሁ ራሳችሁን ችላችሁ መስራት ትወዳላችሁ። ሁሉም ነገር ብቻዬን መስራት እችላለሁ የሚለው መርህ የእናንተ መገለጫ ነው። ነገር ግን ይህ ወሪያና አስተሳሰብ ለጊዜው ወደ ጎን እንድታደርጉ ይጋብዛችኋል። አዳዲስ ሀሳብ ያላቸውን ሰዎች ወደ አስገቡ። የቆዩ ግንኙነቶቻችሁን አጠናክሩ። ከቡድን ጋር መስራት ወደ ላቀ ስኬት ያደርሳችኋል። የፈጠራ ማዕበል። ከጥቅምት 27 ጀምሮ ደግሞ ቬነስ ይህንን ቤት ትቀላቀላለች። ይህ የፈጠራ ሐሳቦቻችሁ እንደ ማዕበል እንዲፈሱ ያደርጋል። የሚመጡላችሁን እንዲህ ብናደርግስ የሚሉ እብድ የሚመስሉ ሐሳቦች በሙሉ መዝግባችሁ አስቀምጡ። አሁን ባተገብሯቸው እንኳን ለወደፊት ትልቅ ጥቅም ይኖራቸዋል። የሜርኩሪ ፈተና ግን ጥንቃቄ ከህዳር አንድ እስከ ሕዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ሜርኩሪ ሬትሮግሬድ። ይህ በቡድን ሥራ ውስጥ አለመግባባቶችን፣ በውሎች ላይ መዘግየቶችን እና በቴክኖሎጂ ላይ ችግሮችን ሊፈጥር ይችላል። ስለዚህ አዲስ ፕሮጀክት ከመጀመራችሁ ወይም ትልቅ ውል ከመፈረማችሁ በፊት ብዙ ሙከራዎችን አድርጉ ወይም እስከ ታህሳስ ድረስ ታገሱ። የሳተርን መስተካከል። ትልቁ መልካም ዜና ገዥያችሁ ፕላኔት የሆነው ሳተርን ለአራት ወራት ወደ ኋላ ሲጓዝ ከቆየ በኋላ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 ኮርን የህዳር ወር 2018 የፍቅር ትንበያ ጋሻችሁን አውርዱ። የህልምና የስሜት ጊዜ ካፕሪኮርኖች፣ ያንን የብረት ጋሻችሁን የምታወርዱበት ጊዜ ነው። ከጥቅምት ከጥቅምት 25 ጀምሮ ማርስ ወደ 12ኛ ቤታችሁ የህልምና እጅ የመስጠት ቤት ይገባል። ይህ ማለት ለሚቀጥሉት ስድስት ሳምንታት የአሁሌ ምክንያታዊ የሆነው አእምሮቹ ትንሽ አርፎ ልባችሁ እንዲመራ ትፈቅዳላችሁ። በፍቅር መውሰድን መነሳሳትንና መወደድን ትፈልጋላችሁ። ይህ ከእውነታው ማምለጥ ሳይሆን ስሜታችሁን በተግባር የምትኖሩበት ጊዜ ነው። ለነጠላዎች ነፍሳችሁን በሚቀሰቅስ ቦታ ላይ አዲስ ሰው ልታገኙ ትችላላችሁ። ለምሳሌ ኮንሰርት፣ ፊልም ወይም የበጎ አድራጎት ሥራ ላይ ግንኙነት ውስጥ ላላችሁ ከበጎ ፍቃድ ሥራ ወይም ከፈጠራ ሥራ ጋር የተያያዙ ነገሮችን አብራችሁ መሥራት ሥራችሁን ያጠመክረዋል። ከጓደኝነት የሚመጣ ፍቅር። በሌላ በኩል ቬነስ በጓደኝነት ቤታችሁ ውስጥ ትሆናለች። ይህ ማለት ፍቅር በጓደኞቻችሁ በኩል ወይም በቡድን ሥራ ውስጥ ሊመጣ ይችላል። አዳዲስ ሰዎችን ለመተዋወቅ እና ከጓደኞቻችሁ ጋር ጊዜ ለማሳለፍ ይህ ጥሩ ጊዜ ነው። የሙሉ ጨረቃ ፍንዳታ በጥቅምት 26 የሚውለው ኃይለኛ ሱፐርሙን የፍቅር የደስታ እና ራስን የመግለጽ ቤታችሁን ያበራል። ጣፋጭ ነጻነት እና ደስታ የምታገኙበት ጊዜ ነው። አዲስ የጀመራችሁት የፍቅር ግንኙነት ወደ ላቀ ደረጃ ሊሸጋገር ይችላል። ፍላጎታችሁን በግልጽ እና ያለ ምንም ይሉኝታ የምትገልጹበት ጊዜ ነው። የሜርኩሪ ማስጠንቀቂያ በሜርኩሪ ሬትሮግሬድ ጊዜ የፍቅር መተግበሪያዎች ላይ ጥንቃቄ አድርጉ። ከድሮ ፍቅረኛ ጋር እንደገና ልትገናኙ ትችላላችሁ፣ ነገር ግን በስሜት ብቻ ተወስዳችሁ ውሳኔ ከማድረግ ተቆጠቡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ለካፕሪኮርን የህዳር ወር 2018 የገንዘብ ትንበያ በትብብር የሚመጣ ስኬት። የትብብር ትርፍ፦ በገንዘብ ረገድም የስኬታችሁ ቁልፍ ከሌሎች ጋር መስራት ነው። ፀሐይ እና ቪነስ በቡድን ስራ ቤታችሁ ውስጥ በመሆናቸው ከትብብር የሚገኝ ትርፍ ይጠብቃችኋል። ከሰዎች ጋር በመተባበር የምትሠሩት ስራ የገንዘብ ምንጫችሁ ሊሆን ይችላል። የሜርኩሪ እንቅፋት ነገር ግን በሜርኩሪ ሬትሮግሬድ ምክንያት ተስፋ ሰጪ የሚመስል የጋራ ሥራ እንቅፋት ሊገጥመው ይችላል። በትዕግስት እና በጥሩ ግንኙነት ነገሮችን ማስተካከል ይቻላል። ትንሽ አለመግባባቶች ከትልቁ ግብ እንዳያዘናጓቸው ተጠንቀቁ። የሳተርን መነቃቃት ትልቁ መልካም ዜና ገዢያችሁ ፕላኔት የሆነው ሳተርን በህዳር 18 ወደፊት መጓዝ ሲጀምር ቆሞ የነበረ ስምምነት ወይም ውል በመጨረሻ ሊንቀሳቀስ ይችላል። በመጨረሻ የምታገኙት ከማትችሉት ቁልፍ ሰው ጋር መገናኘት ትችላላችሁ። ይህ ለገንዘብ ሁኔታችሁ ትልቅ መነቃቃትን ያመጣል። ካፕሪኮርን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 ስለዚህ ካፕሪኮርኖች የህዳር ወሩ ውስብስብ፣ ነገር ግን በታላቅ ዕድል የተሞላ ነው። የወሩ ቁልፍ መልእክቶች አንድ ተባበሩ፣ የስኬታችሁ ትልቁ መንገድ ከሰዎች ጋር መስራት ነው። ብቻችሁን አትሁኑ። ሁለት ራሳችሁን ግለሱ፣ በሙሉ ጨረቃ ጊዜ ፍላጎታችሁን እና ፈጠራችሁን ለዓለም አሳዩ። ሶስት ልባችሁን ክፈቱ፣ በፍቅር ላይ ያላችሁን ጥብቅ ቁጥጥር ትንሽ ላላ አድርጉት፣ ስሜታችሁ ይመራችሁ። አራት ታገሱ በሜርኩሪ ሬትሮግሬድ ወቅት በትዕግሥት ነገሮችን አስተናግዱ ትልልቅ ውሳኔዎችን አትቸኩሉ። አምስት ተስፋ አድርጉ በወሩ መጨረሻ የቆሙ ነገሮች መንቀሳቀስ ይጀምራሉ የሳተርን መስተካከል ትልቅ እፎይታን ያመጣል አዎ አንዳንድ ፈተናዎች ይኖራሉ ነገር ግን እናንተ ካፕሪኮርኖች ጽናታችሁ እና ታታሪነታችሁ ከምንም በላይ ነው ይህንም ማድረግ ትችላላችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሆን። የሚገባችሁን ደስታ፣ ፍቅር እና ስኬት ሁሉ ተመኘን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑክ ቸር ሰንብቱ።